ጤና ይስጥልኝ! እንደምን ሰንብታችኋል? የተወደዳችሁ ነው የተከበራችሁ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ቤተሰቦች በዛሬው ዕለት ለመማሪያነት የጀመርነውን የብዙ ጠቢባን እውቀትና ክህሎት ተጠናክሮ የቀረበበትን የሆቴል አስተዳደር ጥበብ የተሰኘውን መጽሐፍ ቀጣይ ክፍሎች የምንማማርበት ይሆናል። መልካም ቆይታ እየተመኘው ወደ ቀጣዩ ክፍል ተሻገሩ። ሁለት ነጥብ ሰባት አጠቃላይ አስተዳደር ክፍል። አጠቃላይ አስተዳደር ክፍል የሆቴልን አጠቃላይ እንቅስቃሴ የሚቆጣጠርና የሚያስተዳድር ክፍል ነው። 2.7.1 የሆቴል ራዕይና ተልዕኮ የሆቴል ራዕይና ተልዕኮ የሆቴሉን የወደፊት ግቦችና እንዴት እነዚያን ግቦች ለማሳካት እንዳሰበ የሚገልጹ መግለጫዎች ናቸው። ራዕዩ የሆቴሉን የረጅም ጊዜ ምኞት የሚገልጽ ሲሆን ተልዕኮ ራዕዩን ለማሳካት የሚወሰዱ እርምጃዎችን ይዘረዝራል። 2.7.2 የስትራቴጂክ እቅድ የስትራቴጂክ እቅድ የሆቴሉን ራዕይና ተልዕኮ ለማሳካት የሚወሰዱ እርምጃዎችን የሚዘረዝር እቅድ ነው። ይህ እቅድ የሆቴሉን ጥንካሬዎች፣ ድክመቶች፣ እድሎችና ስጋቶች በመተንተን ላይ የተመሰረተ ነው። ሁለት ነጥብ ሰባት ሶስት የጥራት ቁጥጥር የጥራት ቁጥጥር የሆቴሉን አገልግሎቶችና ምርቶች ከፍተኛ ጥራት ያላቸው መሆናቸውን ለማረጋገጥ የሚደረግ ሂደት ነው። ይህ ሂደት የደንበኞችን እርካታ ለማረጋገጥና የሆቴሉን መልካም ስም ለመጠበቅ ወሳኝ ነው። እያንዳንዱ የሆቴል ክፍል የራሱ የሆነ ሚናና ኃላፊነት አለው። እነዚህ ክፍሎች በቅንጅት ሲሰሩ ሆቴሉ ለደንበኞች ምርጥ አገልግሎት መስጠት ይችላል። ይህ ምዕራፍ ስለ ሆቴል ዋና ዋና ክፍሎች አጠቃላይ እይታን ይሰጣል። እያንዳንዱ ክፍል በዝርዝር ሊጠና የሚችል ሰፊ ርዕስ ነው። ሁለት ነጥብ ስምንት የደህንነት ክፍል። የደህንነት ክፍል የሆቴል እንግዶችን፣ ሰራተኞችንና ንብረቶችን ደህንነት የመጠበቅ ኃላፊነት አለበት። የዚህ ክፍል ሰራተኞች የደህንነት ካሜራዎችን ይቆጣጠራሉ፣ የሆቴል አካባቢን ይጠብቃሉ፣ እንዲሁም ድንገተኛ ሁኔታዎችን ይቆጣጠራሉ። ሁለት ነጥብ ስምንት አንድ የደህንነት ቁጥጥር የደህንነት ቁጥጥር በሆቴል ውስጥ የሚከናወኑ የደህንነት እርምጃዎችን መቆጣጠርና ማረጋገጥን ያካትታል። ይህ ቁጥጥር የደህንነት ካሜራዎችን መቆጣጠር፣ የሆቴል አካባቢ መፈተሽና አጠራጣሪ እንቅስቃሴዎችን መከታተልን ይጨምራል። ሁለት ነጥብ ስምንት ሁለት የአደጋ ጊዜ ምላሽ የአደጋ ጊዜ ምላሽ በሆቴል ውስጥ ድንገተኛ ሁኔታዎች ሲከሰቱ የሚወሰዱ እርምጃዎችን ያካትታል። እነዚህ እርምጃዎች የእሳት አደጋ መቆጣጠር፣ የመጀመሪያ እርዳታ መስጠትና አስፈላጊ ከሆነ ሰዎችን ኢቫኩዌሽን ማድረግን ሊያካትት ይችላል። ሁለት ነጥብ ዘጠኝ የጥገና ክፍል የጥገና ክፍል የሆቴል ህንፃና መሳሪያዎች በጥሩ ሁኔታ እንዲጠበቁ የማድረግ ኃላፊነት አለበት። የዚህ ክፍል ሰራተኞች የኤሌክትሪክ፣ የቧንቧና ሌሎች መሰል ችግሮችን ይፈታሉ። ሁለት ነጥብ ዘጠኝ አንድ የታቀደ ጥገና የታቀደ ጥገና በሆቴል ውስጥ ያሉ መሳሪያዎችና ህንጻዎችን ለመጠበቅ በየጊዜው የሚደረግ ጥገና ነው። ይህ ጥገና የመሳሪያዎችን እድሜ ለማራዘምና ብልሽቶችን ለመከላከል ይረዳል። ሁለት ነጥብ ዘጠኝ ሁለት የአደጋ ጊዜ ጥገና የአደጋ ጊዜ ጥገና ያልተጠበቁ ችግሮች ሲከሰቱ የሚደረግ ጥገና ነው። እነዚህ ችግሮች የኤሌክትሪክ መቋረጥ፣ የቧንቧ መፍሰስና ሌሎች መሰል ችግሮች ሊሆኑ ይችላሉ። ሁለት ነጥብ አስር የመረጃና ቴክኖሎጂ ክፍል የመረጃና ቴክኖሎጂ ክፍል የሆቴልን የኮምፒውተር ስርዓቶችና አውታረ መረቦች የሚቆጣጠር ክፍል ነው። የዚህ ክፍል ሰራተኞች የሆቴሎችን ድህረ ገጽ ያስተዳድራሉ፣ የቦታ ማስያዣ ስርዓቶችን ይቆጣጠራሉ፣ እንዲሁም የቴክኒክ ድጋፍ ይሰጣሉ። 2.11 የኮምፒውተር ስርዓቶች አስተዳደር የኮምፒውተር ስርዓቶች አስተዳደር የሆቴልን የኮምፒውተር ስርዓቶችና አውታረ መረቦች መጫን፣ ማዋቀርና መጠበቅን ያካትታል። ይህ አስተዳደር ስርዓቶቹ በአግባብ እየሰሩ መሆናቸውን ለማረጋገጥ ይረዳል። ሁለት ነጥብ አስር ሁለት የቴክኒክ ድጋፍ የቴክኒክ ድጋፍ በሆቴል ውስጥ ላሉ ሰራተኞችና እንግዶች የቴክኒክ ችግር ሲያጋጥማቸው የሚሰጥ ድጋፍ ነው። ይህ ድጋፍ ችግሮችን በፍጥነትና በብቃት ለመፍታት ይረዳል። እነዚህ ተጨማሪ ክፍሎች የሆቴልን አጠቃላይ ተግባራት ለመረዳት ይረዳሉ። እያንዳንዱ ክፍል የራሱ የሆነ ሚናና ኃላፊነት ያለው ሲሆን፣ ሁሉም ክፍል በቅንጅት ሲሰሩ ሆቴሉ ለደንበኞች ምርጥ አገልግሎት መስጠት ይችላል። እሺ ከላይ ያሉ ክፍሎችን አስመልክቶ አንዳንድ ጥያቄዎችን እጠይቃችኋለሁ። አንደኛ አጠቃላይ አስተዳደር ክፍል ሀ አጠቃላይ አስተዳደር ክፍል ዋና ኃላፊነት ምንድን ነው? ለ የሆቴል ራዕይና ተልዕኮ ምንን ይመለከታል? ለምንስ አስፈላጊ ናቸው? ሐመርሃ የስትራቴጂክ እቅድ እንዴት ይዘጋጃል? ምንስ ጥቅም አለው? መ የጥራት ቁጥጥር ለምን ይካሄዳል? እንዴትስ ይተገበራል? ሁለተኛ የደህንነት ክፍል የደህንነት ክፍል ዋና ተግባር ምንድን ነው? ለ የደህንነት ቁጥጥር ምን ምን ተግባራትን ያካትታል? ሐመርሃ በሆቴል ውስጥ ያደጋ ጊዜ ምላሽ እክል ለምን ያስፈልጋል? ምንስ እርምጃዎች ሊወሰዱ ይችላሉ? ሶስተኛ፣ የጥገና ክፍል ሀ የጥገና ክፍል አላፊነቶች ናቸው? ለ የታቀደ ጥገናና ያደጋ ጊዜ ጥገና መካከል ያለው ልዩነት ነው። እያንዳንዳቸው ምን ምን ጥቅሞች አላቸው? አራተኛ፣ መረጃና ቴክኖሎጂ ክፍል ሀ የመረጃና ቴክኖሎጂ ክፍል በሆቴል ውስጥ ምን ሚና ይጫወታል? ለ የኮምፒውተር ስርዓት አስተዳደር ምንን ያካትታል? ሐመርሃ የቴክኒክ ድጋፍ ለምን ይሰጣል? ምን አይነት ድጋፎችንስ ሊሰጥ ይችላል? አጠቃላይ ጥያቄው ከሁለት ክፍሎች ጋር የተዛመደ ነው። አንደኛ በሆቴል ውስጥ የእያንዳንዱ ክፍል ተግባር ምን ያህል አስፈላጊ ነው? ሁለተኛ በሆቴል ውስጥ የተለያዩ ክፍሎች እንዴት እርስ በእርስ ይተሳሰራሉ? ሶስተኛ ጥሩ የሆቴል አገልግሎት ምን ምን ነገሮችን ያካትታል? ከላይ ያለውን ምዕራፍ በሚገባ ከተረዳችሁ ጥያቄው መመለስ ቀላል ነው። በሚቀጥለው ጊዜ በምዕራፍ 3 እስከምንገናኝ ጥያቄዎቹን በመመለስ ና ዩቲዩባችንን ሰብስክራይብ በማድረግ እንዲሁም ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ጠብቁን እናመሰግናለን